እንዴት ሁላችኋል ተመልካቾች ከሰዓቱ ከዜና ኢትዮጵያ ቢዝነስ ዘገባ ጋር ወይን ሸደጀኔ ነኝ የቢዝነስ ዜና ስፖንሰራችን ኦሮሚያ ባንክ ነው ኦሮሚያ ባንክ እናመሰግናለን ወደ መጀመሪያው ዜና አልፋለሁ የፌዴራል መንግስት ለ2018 በጀት ዓመት 1.93 ትሪሊዮን ብር ረቂቅ በጀት ለህዝብ ተወካዮች ምክር ቤት አቅርቧል። በዚህም 1.2 ትሪሊዮን ለመደበኛ ወጪ፣ 418.2 ቢሊዮን ለካፒታል ወጪ፣ 318 ቢሊዮኑ ደግሞ ለክልል መንግስታት የበጀት ድጋፍ እንዲሁም 14 ቢሊዮኑን ለክልሎች ዘላቂ ልማት ማስፈጸሚያ ድጋፍ የተመደበ መሆኑን ተገልጿል። ረቂቅ በጀቱን አስመልክቶ በኢቲቪ 57 የዜና ሰዓታችን እንግዳ የነበሩት የገንዘብ ሚኒስትር ዴታ ዶክተር ዮብ ተካልኝ በጀት አመቱ ድሀ ተኮር በሆኑ ስራዎች ላይ የሚያተኩር ስለመሆኑ ተናግረዋል። በአመዛኙ ድሀ ተኮር ላይ ኢንቨስት የሚደረግ ነው፣ ከ60 ፐርሰንት በላይ እንዲ። አንዳንድ ምሳሌዎች ላንሳለን። አሁን መንገድ ላይ ወደ 115 ቢሊዮን አካባቢ ኢንቨስት እናደርጋለን፣ ለመንገድ ስራ፣ ትምህርት ላይ 116 ቢሊዮን፣ ግብርና ላይ 49 ማዳበሪያ ድጎማን ጨምሮ ዘንድሮም 84 ቢሊዮን ያክል የማዳበሪያ ድጎማ የምናደርግ ነው የሚሆነው። ጤና ላይ 60 ቢሊዮን። እነዚህ ወሳኝ ደሀ ተኮር ኢንቨስትመንት የምንላቸው ዘርፎች ናቸው። በተጠናቀቀው በጀት ዓመት መንግስት ከብሔራዊ ባንክ አለመበደሩን የገለጹት ሚኒስትር ዴኤታው በጥንቃቄ የተመራው የበጀት አጠቃቀም የኑሮ ውድነቱን ለመቆጣጠር ማገዙን አብራርተዋል። ለመጀመሪያ ጊዜ ከብሔራዊ ባንክ አምስት ሳንቲም ሳንበደር በጅቱን የዘጋንበት ነው። አልቋል እንግዲህ የሰኔ እቅዳችንም ሰርተን ጨርሰናል እያለቀ ነው። አረጋግጥ የምፈልገው ምንም አንድም ብር ከብሔራዊ ባንክ ሳንበደር አመቱን እንጨርሳለን። ይሄ የተናበበ የገንዘብና የፊስካል ፖሊሲ መኖሩ እንዲህ አይነት በጣም ቁጥብ የሆነ የፊስካል ፖሊሲ መያዛችን፣ ብሔራዊ ባንክ ደግሞ ጠንካራ ዘመናዊ የገንዘብ ፖሊሲ ማካሄዱ የዋጋ ግሽበት እዚህ ሀገር እንዳይባባስ ማድረግ ይችላል ማለት ነው። ጠቅላይ ሚኒስትር አብይ አህመድ ከንግዱ ማህበረሰብ አባላት ጋር በተለያዩ ጉዳዮች ዙሪያ ውይይት አድርገዋል። ከጠቅላይ ሚኒስትሩ በተጨማሪ ሌሎች ከፍተኛ የመንግስት የስራ ኃላፊዎች በተሳተፉበት መድረክ በዘርፉ የተሰማሩ ማህበራት፣ ነጋዴዎችና ተወካዮች የተለያዩ ጥያቄዎችን አንስተዋል። በመድረኩ ከንግዱ ማህበረሰብ አባላት ለተነሱ ጥያቄዎች ጠቅላይ ሚኒስትሩ ምላሽና ማብራሪያ ሰጥተዋል። ተመልካቾቻችን እዚህ ጉዳይ ላይ እንቆያለን። ጠቅላይ ሚኒስትር አብይ አህመድ ከንግዱ ማህበረሰብ ጋር ያደረጉትን ውይይት በተመለከተ ተጨማሪ ማብራሪያዎች እንዲሰጠን ደግሞ የቢዝነስ ዘገባ ጉዳዮች ኤዲተራችን ጌታቸው ባልቻ በቀጥታ መስመር ላይ ይገኛል። ጌታቸው እንዴት ውለሃል? ጠቅላይ ሚኒስትሩ ከንግዱ ማህበረሰብ አባላት ጋር እንደሚታወቀው ሰፋ ያለ ውይይት አድርገዋል። ውይይቱ መንግስት ለዘርፉ የሰጠውን ትኩረት ከማሳየት አንጻር ምን ትርጉም አለው ማለት ይቻላል? አመሰግናለሁኝ፣ ወይንሸት እንግዲህ ጠቅላይ ሚኒስትር አብይ አህመድ ከመላ ሀገሪቱ ከተውጣጡ የንግዱ ማህበረሰብ ጋር ነው ውይይት ያደርጉት። በዚህም ውይይት እንግዲህ የንግዱ ማህበረሰቦች አሉኝ ያሏቸውን ጥያቄዎችና ሀሳቦች አንስተዋል። ጠቅላይ ሚኒስትር አብይ አህመድም ምላሽ ሰጥተውበታል። እንግዲህ የንግዱ ማህበረሰብ ካነሷቸው ሀሳቦች መካከል እንግዲህ በኢትዮጵያ በአሁኑ ወቅት ኢንዱስትሪያሊስቱን ለማበረታታት እየተሰሩ ያሉ ስራዎችን በአድናቆት አንስተዋል። በሀገሪቱ እየተከናወኑ ያሉ የልማት ስራዎች በተለይ አዲስ አባን ተዘዋውሮ ማየታቸውን ገልጸዋል። በኮሪደር ልማትና በሌሎችም ዘርፎች የተሰሩ ስራዎችን በጣም በአድናቆት እንደሚመለከቷቸው ነው ያነሱት። ለዚህም የጠቅላይ ሚኒስትር አብይ አህመድ አመራር ሰጪነትንም አድንቀዋል። ከዚህ በተጨማሪ የኢትዮጵያ ታምርት ንቅናቄም የኢንዱስትሪውን በማነቃቃት በኩል ትልቅ አስተዋጽኦ እያበረከተ መሆኑን ነው ያነሱት። በቴክኖሎጂ የተደገፈ አሰራርንም ተግባራዊ ለማድረግ እየተሰሩ ያሉ ስራዎች በተለይ ቀልጣፋ አገልግሎትን፣ ንግድ ፍቃድን ለማውጣት ትልቅ እገዛ እያደረገ መሆኑን ነው ያነሱት። እንግዲህ በሌላ በኩልም ጥያቄዎቻቸውን አንስተዋል። ጠቅላይ ሚኒስትሩ የንግዱ ማህበረሰብ አባላት በተለይ ህገወጥ ንግድ ህጋዊ ነጋዴው ላይ ጫና እየፈጠረ መሆኑን አንስተዋል። ህገወጥ ኬላዎችም በየአካባቢው የቆሙ ህገወጥ ኬላዎች በሎጂስቲክስ እንቅስቃሴው ላይ ትክክል መፍጠራቸውንም ምርቶች በአግባቡ ከአንድ ቦታ ወደ አንድ ቦታ እንዳይንቀሳቀሱ እያደረጉ መሆኑን አንስተዋል። ከዛ በተጨማሪ የነዳጅ ስርጭት በክልል ከተሞች ችግር የሚታይበት መሆኑን ነው ያነሱት። ከባንኮች የፋይናንስ አቅርቦትም ጋር በተገናኘ አሰራሩ ሊፈተሽ እንደሚገባ ነው ያነሱት። ከዛ በተጨማሪ ዘላቂ ሰላምንም ለማስፈን መንግስት ምን ያህል ቁርጠኛ ሆኖ እየሰራ ነው የሚለውንም ነገር አንስቷል የንግዱ ማህበረሰብ አባላት። ከዚያ በተጨማሪ የመስሪያ ቦታ አቅርቦትና የኢንዱስትሪ ፓርኮችንም በተመለከተ መንግስት በዚህ ላይ ምን እየሰራ ነው የሚሉና ሌሎችንም ጥያቄዎች አንስተዋል። ጠቅላይ ሚኒስትር አብይ አህመድም እንግዲህ ለተነሱ ጥያቄዎች ምላሽ ሰጥተዋል። ከዚህ ጋር በተያያዘ እንግዲህ

ሀገር እድገት ያለውን ሚና በአግባቡ ሊወጣ ይገባል የሚል ነገር አንስተዋል። ገበያም ለሀገር እድገት ያለውን ጠቀሜታ በተለይ የንግዱ ማህበረሰብ በተለያዩ ሀገራት ሄዶ ሲገበያይ ሲነግድ ለሀገር የሚያመጣው ልምድ አለ ይህንንም በአግባቡ መጠቀም ያስፈልጋል ብለዋል ጠቅላይ ሚኒስትር አብይ አህመድ። ከዚህ በተጨማሪ የዛሬን ብቻ ሳይሆን የነገ ሀገር እድገትን አስቦ የንግዱ ማህበረሰብ መንቀሳቀስ አለበት ብለዋል ጠቅላይ ሚኒስትሩ። ከዚህ በተጨማሪ እንግዲህ የልማት ስራዎችን መንግስት አሁን እያከናወናቸው ያሉ የልማት ስራዎችን በአግባቡ መረዳት ይገባል። መንግስትም አሁን እያከናወነ ያለው የልማት ስራ ሀገርን የማሳደግ ዓላማ ይዞ ነው እየተሰራ ያለው የሚል ነገር ነው ያነሱት። ከዛ በተጨማሪ እንግዲህ በአሁኑ ወቅት መንግስት የንግዱ ማህበረሰብ የሚያነሳቸውን ችግሮች ለመፍታት የተለያዩ አሰራሮችን፣ የቴክኖሎጂ አሰራሮችን ተግባራዊ እያደረገ መሆኑን አንስተዋል። ብልሹ አሰራርንም ለመከላከል መንግስት ቁርጠኛ መሆኑን ከዛ በተጨማሪ መንግስት ሰላምንም ዘላቂ ሰላምን ለማምጣት እየሰራ ያለውንም ስራ በቁርጠኝነት እየሰራ መሆኑንም ነው ጠቅላይ ሚኒስትሩ ያነሱት። ከዚህ ጋር በተያያዘም የንግዱ ማህበረሰብም ኃላፊነቱን መወጣት እንዳለበት ነው ያነሱት። የፋይናንስ አቅርቦትንም በተመለከተ በአሁኑ ወቅት 85 በመቶ ባንኮች ብድር የሚያቀርቡት ለግሉ ዘርፍ መሆኑን ነው። በተለይ ባለፉት ሰባት ዓመታት የለውጥ ዓመታት በዚህ ረገድ በርካታ ስራዎች መሰራታቸውን ነው ያነሱት። የግል ኢንዱስትሪ ፓርኮችን በተመለከተም ጠቅላይ ሚኒስትሩ አንስተዋል። መንግስት ከአሁን በኋላ በኢንዱስትሪ ፓርኮች ግንባታ ላይ አይሰማራም፣ የግሉ ባለሀብት ነው የኢንዱስትሪ ፓርኮችን መገንባት ያለበት የሚል ነገር ነው ያነሱት። ህገወጥ ኬላንም ለመከላከል መንግስት አሁን በተለየ ትኩረት እየሰራ መሆኑን ነው ያነሱት። ከዚህ በተጨማሪ ግን ለሀገር እድገት የግሉ ዘርፍ ከመንግስት ጎን ቆሞ መስራት አለበት የሚልም ነው በማጠቃለያቸው ላይ ጠቅላይ ሚኒስትሩ ያነሱት ማለት ነው። ባልደረባችን ጌታቸው ባልቻ ለሰጠህን መረጃ እናመሰግናለን። መልካም ቀን ይሁንልህ። እንቀጥላለን ተመልካቾቻችን። የምርትን አቅርቦት በመጨመርና የገበያ ማዕከላትን በማስፋፋት የኑሮ ጫናን ለመቀነስ እየተሰራ እንደሚገኝ የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አበቤ ገለጹ። የላፍቶ ቁጥር ሁለት የገበያ ማዕከል ተመርቆ ስራ ጀምሯል። ቅድስት ማሞ ተጨማሪ አላት። የንግድ ስርዓቱ ላይ ተግዳሮት ከሆኑ ጉዳዮች አንዱና ዋነኛው ምርት ከአምራቹ ወደ ተጠቃሚው የሚደርስበት ሰንሰለት መርዘሙ ነው። ያነጋገርናቸው አምራቾችም ይህ ጉዳይ ከምርታቸው ተጠቃሚ እንዳይሆኑ አድርጓቸው እንደነበር ይናገራሉ። ከዚህ በፊት ወደ ጋርንት እየገባ የነበረው ደላላ አለ። ህዝብ ጋር የሚደርሰው በሶስተኛ አካል ወይም በአራተኛ አካል ነው። ቀጥታ አንዱ ቁጭ ብሎ ከኛ ይገዛል እሱ ደግሞ ከሌላ ያስተላልፋል ሌላም፣ ለሌላ ከዛ በአራተኛ በአምስተኛ ነው በይጥፉ ዋጋ የሚገባው ማለት ነው። አሁን እዚህ አምሳ ብር ሲሸጥ እኛ በ25 ነበር እየሸጥ የነበረው ያኔ ያመረትነውን ምርት ከዚህ በፊት ማሳ ላይ ነበረ የምንሸጠው። አሁን ግን መንግስት ባመቻቸልን ቦታ አምጥተን ምርታችንን ለማቅረብ ችለናል ማለት ነው። የላፍቶ ቁጥር ሁለት የገበያ ማዕከል ምረቃ ላይ የተገኙት የንግድና ቀጣናዊ ትስስር ሚኒስትር ካሳሁን ጎፌ የአምራቾችን ሐሳብ ተጋርተው ችግሩን ለመቅረፍ ዘመናዊ የገበያ ማዕከላት እየተስፋፉ መሆኑን ይገልጻሉ። አይነተኛ ህዝባችን የምንደጉምበት ሁኔታ ቢኖር እነዚህ ግብይት ማዕከላት ላይ የሚደረጉት ሸቀጥና ምርቶች ከዋናው ገበያ ከ30-40% ቅናሽ ያላቸው በመሆኑ ህዝብ መጥቶ እንዲጠቀም በኑሮ ድነት እንዳይማረር ሰፊ ስራ መስራት ያስፈልጋል ተብሎ የተጀመረው ርብርብ ውጤት አምጥተዋል። ዘንድሮ በሀገር ደረጃ ጥቅል የዋጋ ግሽበት ወደ 13 ፐርሰንት ማውረድ ተችሏል። ይሄ በዘመናት መካከል ታይቶ የሚታወቅ ውጤት አይደለም። እንዲህ አይነት የገበያ መሰረተ ልማት ሲፈጠር አምራች አርሶ አደር በማዕከሉ ቅድም ተዘዋውረን እንደጎበየ ነው ከሁሉም የኢትዮጵያ ማዕዘናት መቶ ምርቱን አራክፎ የሚሸጥበት ስርዓት ከተበጀ የከተማ ነዋሪው የኑሮ ውድነት ሙሉ ለሙሉ ይቀረፋል ባይባልም አይነተኛ በሆነ መልኩ ችግሩን መቅረፍ የሚቻልበት ብቸኛው ዘዴ ስለሆነ ይህ ብቸኛ ዘዴ የአዲስ አበባ ከተማ አስተዳደር በሞዴልነት የጀመረው ፕሮጀክት በመሆኑ ከልቤ እውቅና መስጠት እፈልጋለሁ። የአዲስ አበባ ከተማ አስተዳደር ከንቲባ ዳነች አቤቤ በበኩላቸው የምርት አቅርቦትን በመጨመር የገበያ ማዕከላትንም በማስፋፋት የኑሮ ጫናውን ለመቀነስ እየተሰራ መሆኑን ገልጸዋል። ምርት በስፋት ይቅረብ። ዋናው መፍትሄው የምርት እጥረትን ለሚፈጥሩ አካላት ምርትን በመጨመር የምርት እጥረትን መፍጠር ተጽዕኖን መቀነስና እንዲሁም በተለያየ መንገድ ገበያን የሚያዛቡ አካላትን መቆጣጠሪያ አሰራር በመሆኑ ምክንያት ይህንን ስፍራ ለአብዛኛዎቹ ከጽዳት ካልሆነ በስተቀረ በነጻ ለሕዝባችን ስንል የምናቀርበው ስፍራ ነው። አምራቹ ቀጥታ አዲስ አበባ ውስጥ ምንም አይነት ኬላ የለም። አምራቹ በቀጥታ ምርቱን ይዞ መጥቶ እዚህ ስፍራ ላይ ምርቱን የሚሸጥበት በጅምላም በችርቻሮም የሚያከፋፍልበት ምርት ባልተሸጠበት ሰዓት ትልልቅ መጋዘኖች ምርቱን ማቆያ እንዲያገኝ የተደረገበት ትልልቅ ሁለት መጋዘኖች ተሰርተዋል። በ ስምንት ነጥብ ስምንት ሄክታር መሬት ላይ ሰባ ያረፈውና 73 የጅምላና 744 የችርቻሮ ሱቆችን ከዘመናዊ መኪና ማቆሚያ ጋር የያዘው የላፍቶ ቁጥር ሁለት የገበያ ማዕከል ከፍተኛ የመንግስት የስራ ኃላፊዎች በተገኙበት ተመርቋል። አሁን ደግሞ ወደ ውጭ ምንዛሬና ዓለም አቀፍ ገበያ መረጃ እናልፋለን። ዛሬ በኢትዮጵያ ንግድ ባንክ አንድ የአሜሪካን ዶላር በ131 ብር እየተገዛ በ133 ብር ከ62 ሳንቲም የተሸጠ ነው። ኦሮሚያ ባንክ ደግሞ አንዱን የአሜሪካን ዶላር በ132 ብር ከ31 ሳንቲም እየገዛ በ134 ብር ከ95 ሳንቲም እየሸጠ ነው። እነዚህንና ሌሎች ዓለም አቀፍ የድፍድፍ ነዳጅ እና ተያዥ የግብይት መረጃዎችን ደግሞ ተከታተሉ። ለሰዓቱ የነበረን የዜና ኢትዮጵያ ቢዝነስ ዘገባ ይህን ይመስል ነበር። ከዜናዎቹ ጋር ወይን ሸደጀን የነበርኩኝ በያላችሁበት መልካም ቀን